በብፁ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀ ጳጳስ አመራር ሰጭነት የመንበረ ፓትሪያርክ ጠቅላይ ቤተ ክህነት ግቢ የማስዋብና የተለያዩ የልማት ስራዎች እየተከናወኑ ይገኛሉ። ግቢውን ለማስዋብ በሚሰራበት ወቅት ለረጅም ዓመታት አገልግሎት ሲሰጡ በነበር ግዙፍ ሁለት ትላልቅ የቆርቆሮ መጋዘኖች ውስጥ ተከማችተው የነበሩ የተለያዩ ቅዱሳት መጻሕፍትና የተለያዩ ሰነዶች በአግባቡ በየመልኩ ቦታ እንዲይዙ ተደርጓል። በመጋዘኖቹ ውስጥ የተቀመጡት በርካታ ቅዱሳት መጻሕፍት ከሺህ ዘጠኝ መቶ ሰባ ዓ.ም ጀምሮ እየታተሙ ሲጠራቀሙ የነበሩ መጻሕፍት ተመልካች በማጣታቸው ታሽገው መቀመጣቸው የሚያሳዝን ነው ሲሉ ብፁዕነታቸው ገልጸዋል። በዚሁ መጋዘን በቆርቆሮ ውስጥ ያለ ብዙ ዶክሜንቶች እና ብዙ መጻሕፍቶች አሉበት። አሁን ለጊዜው እሱን መጻሕፍቱን ግቢውን ለማስበው ቆርቆሮውንም ለማፍረስ መጋዘኑን መጽሐፍ መጽሐፍ የተለያዩ መጽሐፍቶችን እያወጣን ነው ያለ፣ ነው እንግዲህ ከሰባ አመተ ምህረት ጀምሮ ሲጠራቀም የነበረ መጽሐፍቶች ናቸው። አዲስ ኪዳን አለ፣ ቅዳሴ አለ፣ የኦሮምኛ መጽሐፍ ቅዳሴ አለ፣ ታምረ ማርያም አለ፣ አዲሳት የትርጓሚ መጽሐፍቶች አሉ። ብዙ መጽሐፍቶች ናቸው ያሉት ከሰባ አመተ ምህረት ጀምሮ ሲጠራቀም ሲጠራቀም የኖረ ነው። የመንበረ ፓትርያርክ ጽፈት ጠቅላይ ቤተ ክህነት ሰራተኞች በሙሉ በህብረት ወጥተው እያጋዙ ነው ያሉት። አሁን ወደ ሌላ እያጋዙ ነው ያሉት አላልቅ ብሎ በጣም የሚያሳዝን ነው። በጣም መሸጥ ሲገባው በየአቅጣጫው በእንትኑ ተልእኮ መሸጥ ሲገባው ዝም ብሎ እየታተመ ይቀመጣል፣ እየታተመ ይቀመጣል። ተከምሮ ሰማይ ወጥቶ ጣራ ደርሶ ነው ያለው። እሱን አሁን እያጋዝ ነው ያለ ነው። በዶክመንት ደግሞ ከጀርባ ሌላ የብዙ አመት ዶክመንት ደግሞ አለ። እሱንም በመለየት በማጋዝ ወደ ሌላ ለመለወጥ ብዙ እያደረግን ነው ያለ ነው። አሁን ግቢውን አጠቃላይ ጥናት ላይ ነው ያለው፣ እያስጠናን ነው ያለ ነው። ስራ ለመስራት በአይን ለአይን የማይመቹ ነገሮች ብዙ ቆሻሻ እንትሎች አሉ። እነሱን እያጸዳን ነው ያለ ነው። ተመልካች ያጣ ብዙ አመት ዝም ብሎ የቆየ እያየን እየለየን ዶክመንቶችንም እያወጣን እሱን እሱን እያለን በተለይ የሚያሳዝነው የመጻሕፍቱ ጉዳይ ነው። ብዙ ተፈላጊ የሆኑ መጻሕፍቶች ዝም ብሎ ተዘግቶባቸው እዚህ ነው የኖረው፣ እድሜ ልክ ማለት ነው። እና ስለዚህ ያንን ለማስተካከል ብዙ እየሰራ ነው ያለነው መንበረ ፓትሪያርክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዋናው መቀመጫ የቅዱስ ፓትርያርኩ የቅዱስ ሲኖዶስ የብፁዓን አቦ ሊቃነ ጳጳሳት ማረፊያ በመሆኑ ከሁሉም ስራ በፊት የመንበረ ፓትርያርክ ቅጥር ግቢ ማማር መስተካከል ስላለበት ደረጃውን የጠበቀ ውበት እንዲት ለማድረግ የማስዋብ ስራ እየተሰራ እንደሆነም ብፁዕነታቸው አስረድተዋል። የመንበረ ፓትርያርክ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዋናው መቀመጫ፣ የፓትርያርኩ መቀመጫ፣ የብፁዓን አባቶች ማረፊያ ያለበት ሊቃውንት ያለበት ትልቅ ቦታ ዋናው ትልቁ እንደ ቤተ መንግስት ማለት ነው። ትልቁ ቦታ ማለት ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቁንጮ አናት ማለት ይሄ ነው። ይሄ በደንብ ካልተስተካከለ፣ ካልተሰራበት ምንም ዋጋ የለውም ማለት ነው እና በዚህ ምክንያት ነው እንግዲህ ይህንን ዞረን መጀመሪያ ዞረን አይተን ጎበኘን። ከጎበኘን በኋላ ነው ወደዚህ ውስጥ የገባ ነው። ግቢው እንዲጸዳ ብዙ ስራ ብዙ የሚሰራበት ግቢ ነው። ግቢ መሆን የነበረበት መኪና ማጠቢያ እንኳን የለም፣ ገራጅ የለም፣ ዘይት መቀየራም የለም። ለሱ ለሱ አይነቶች ነገር ለማዘጋጀት ብዙ እያሰብን ነው ያለ ነው። ስለዚህ እንግዲህ ስ እግዚአብሔር ከረዳን አሁን ጀምረናል። ብፁዕነታቸው የመንበረ ፓትሪያርክ ጠቅላይ ቤተ ክህነት ሰራተኞች በሙሉ በከፍተኛ ተነሳሽነት በአንድነት የልማት ስራውን እየሰሩ መሆኑን ገልጸዋል። በዚህ የልማት ስራ የይዞታ ማስከበር ካርታ የማውጣት ስራ እየሰራ ነው ያሉት ብፁዕነታቸው ጠቅላይ ቤተ ክህነት ግቢ የሁሉም ኦርቶዶክሳውያን ቦታ በመሆኑ ሁላችንም በጋራውንን ይህን ግቢ ማስዋብ ይገባናል ሲሉ መልእክታቸውን አስተላልፈዋል። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ሰራተኞች ሁሉም በህብረት ዘመቻ ማድረግ አለብን፣ መዝመት አለብን ብለን ስንነግራቸው ሁሉም በደስታ ተደስተው እየሰሩ ነው ያለው እንግዲህ በተቻለ መጠን ግቢውን የማስዋብ ስራ የማስተካከል ስራ ይዞታዎቹን ደግሞ የራስ የማድረግ እና ካርታ የማውጣት ስራ በከፍተኛ እየሰራ ነው ያለ ነው እና ስለዚህ ጠቅላይ ቤተ ክህነት የሁላችንም ነው። የኦርቶዶክስ ሃይማኖት ተከታይ በሙሉ ይሄ ቦታ የሁሉም ነው እና ስለዚህ በጋራ ሆነን ግቢ መጽዳት አለበት፣ መስተካከል አለበት። በያለንበት ቦታ ሆነን ቤተክርስቲያናችንን መጠበቅ የቤተ ክህነቱ አምሮ ተስተካክሎ ልዩ ሆነው ነው መታየት አለበት እና ይህንን ነው አሁን የምንሰራው። ሌሎችንም አጠቃላይ ያሉትን ነገሮች መስተካከል አለበት። ሁላችንም መተጋገዝ አለብን። ተጋግዘን አብረን በጋራ መስራት አለብን።